አሰልጣኝ በረከት አመሰግናለሁ። በሁለተኛው ዙር ሶስተኛ ድል ነው። ከመቀሌ ከመሸነፍ ውጭ፣ በአዋሳ ደግሞ የመጀመሪያ ጨዋታ ኤሌክትሪክ ላይ በድል አጠናቀሃል። የዛሬው ጨዋታ እንዴት ነበር? ጨዋታው ያው እንዳየኸው በጣም ጥሩ ነበር። እኛ ለዚህ ጨዋታ በጣም ከፍተኛ የሆነ ዝግጅት አድርገናል። ከጨዋታ ሶስት ነጥብ እንፈልጋለን። ያንን ለማሳካት የሚያስችል ዝግጅቶችን በደንብ ሰርተናል። በሜዳ ላይም የታየው ያንን ነው። የጥንቃቄ እግር ኳስ ነው የተጫወት ነው በጣም ተጠንቅቀን ግን በተገቢው ሰዓት እያጠቃን በሁለቱም አጋማሽ ጥሩ መንቀሳቀስ ችለናል። እንደ ፈጠርናቸው የጎል አጋጣሚዎች በሁለት ብቻ መገደቡ በቂ አይደለም ብዬ ነው ማስበው፣ ምክንያቱም በርካታ የጎል አጋጣሚዎችን ፈጥረናል። ያለመጠቀማችን እንደ ድክመት ቢታይም ጎል ጋ ፈጥነን ፈጥነን መድረስ መቻላችን እንደ አንድ ጥንካሬ እናየዋለን እና የአጨራረስ ችግሮቻችንን ደግሞ ቀርፈን በቀጣይ ጌም እንመጣለን። ጌሙ ባጠቃላይ ለኛ ፖዚቲቭ ነበር። የሐዋሳ የመጀመሪያ ጨዋታችሁን በድል ተወጥታችኋል። ቀጣይ ሐዋሳም ጨዋታዎች ይኖሯችኋል። ሐዋሳ ላይ እቅዳችሁ ምንድን ነው? አዎ ያው እኛ ሁልጊዜም በአመቱ መጨረሻ ማሳካት የምንፈልገው እቅድ አለ። እሱን ደግሞ በተርም በተርም እየከፋፈል ነው። አዳማ ላይም እንደዚህ ባቀር ነው ልክ መሄድ ችለናል። ሐዋሳ ላይም የሚደረጉ ጨዋታዎችን እያንዳንዱን ጨዋታ ከእያንዳንዱ ጨዋታ ነጥብ ማግኘት እንፈልጋለን። ያንን ለማድረግ ደግሞ ሜዳ ውስጥ ጠንካራ ስራ መስራት ይጠበቅብናል ልጆቻችን በጣም በጥሩ ተነሳሽነት፣ በጥሩ ስሜት፣ በጥሩ ዲሲፕሊን ላይ ስላሉ ያሰብነውን ነገር ለማሳካት የሚያስችል ፖቴንሻል አለን ብዬ ያስባለሁ። አዋሳ ላይ ጥሩ ነጥብ ይዘን መጨረስ እንፈልጋለን። የስኳድ ችግር ይሁን ወይስ ማለትም በርካታ ተጫዋቾች ጉዳት እያስተናገዱብህ ነው፣ በእነሱ ደግሞ ያሸጋሸግ እየተጠቀምክ ነውና ጉዳትና አርባ ምንጭ ከተማ እንዴት ነው? አዘንድሮ የጉዳትና የእኛ ክለብ በጣም በሚያስገርም ሁኔታ እንትን ሪሌትድ ሆነናል። አሁን ራሱ እንዳይኸው አንድ አምስት የቡድኑ ወሳኝ ተጫዋቾች በጉዳት አልተሰለፉም። ግን እነሱ ተጎዱ ብለን ከማላዘን ይልቅ ሌሎች አማራጮችን መጠቀም ጥሩ ነው ብዬ ነው የማስበው። አዳማ ላይም ድሬዳዋ ላይም በነበረው ጨዋታ በተለይ ተከላካይ ዲፓርትመንታችን ሙሉ ለሙሉ አተነው ነበር። ያም የፈጠረብን ክፍት ለመክተት በየጌሙ በቀላሉ ጎል እንዲቆጠርብን አድርጎን ነበር። ያንን ለማስተካከል አዲስ አዲስ ተጫዋቾችን በማምጣት ያሉትንም ደግሞ በደንብ ወደ ቡድን ስራ እንዲገቡ በማድረግ የመከላከል ችግራችንን ቀርፈናል። በዛሬው ጨዋታ እንዳየኸው ጎል ሳይቆጠርብን ነው የወጣው። ይሄ ከብዙ ጨዋታዎች በኋላ የተፈጠረ ነገር ነው። እንደ ቡድን ጥሩ ተንቀሳቅሰናል። የግለሰቦች መጎዳት ቢጎዱንም ነገር ግን እነሱን እየተካካን መጫወት አስፈላጊ ስለሆነ ያንን እያደረግን ይገኛል። አመሰግናል ኮች። የመጀመሪያ ያውሳት ጨዋታችሁን ከአርባ ምንጭ ጋር አድርጋችሁ ሽንፈት አስተናግዳችኋል። እንዴት ነበር የዛሬው ጨዋታ? ጨዋታው ፈርስታፍ ሙሉ ለሙሉ ብዙ ጥሩ አልነበረም። ኦርጋናይዜሽን ይቀረን ነበረ፣ ማረጋጋት ይቀረን ነበር። ራሳችን ው ጨዋታውን አይተዋል። የራሳችን ዲፌንስ ነው ለበረኛ ሰጣለው ብሎ ጎሉ የገባው ምንም አይልም ነገር ሰከንድ ሀፍ፣ ትንሽ አስተካክለ ነው ነበር ወደ ጥሩ ወደ አታኪንግ ሲትዩሽን ሁሉ በጣም ጥሩ ነገር ሄደን ነበር። እነሱ ያገቧት ጎል አንድ ጎል አንድ ሌላ ኳስ ነው የመጡት እንጂ ሙሉ ለሙሉ አልመጡም። ሰከንድ ሀፍ ላይ ግን ሙሉ ለሙሉ ጥሩ ስላልሆነ ተሸንፈናል። ምናልባት በመከላከል የተወሰነ ክፍተት ይታያል። ግቦቹም የተቆጠሩት አንዱ በተከላካይ ነው፣ ሁለተኛው ደግሞ በአቋቋም ስህተት ነው። ይሄ ለቀጣይ ጨዋታ ምን ያስተምራል? ያ መስተካከል አለበት። ያው ልጆች ያሉ ልጆች ከፕሪሚየር ሊግ ያመጣችሁ ናቸው ሞር ኤክስፒሪንስ አይደሉ። ይሄ ነገር ከተስተካከል መስተካከል ብዙ ማስተካከል ያለበና የተሻለ ነገር ማድረግ አለብን እዚህ ላይ ይሄን ከሰራን የተሻለ ቲም ጥሩ መጫወት ማድረግ ያለባቸውን ያደርጋሉ። ዛሬ ግን ኮምፕሊትሊ ፍላጎቱን በሙሉ ነገር ስለተበለጠ ያው ተሸንፈና ይቀበላል። በሁለተኛው ዙር አራተኛ ጨዋታችሁ ነው ሀዋሳ ላይ የመጀመሪያ ጨዋታችሁ። ሶስት ጨዋታ ተሸንፋችሁ አንድ ጨዋታ ያሸንፋችሁ ያሸንፋችሁት ይሄ ምን ማለት ነው? ያው ምንም ምን እንደማላቀ ፉትቦል ነው። ፉትቦል ውስጥ ብዙ ነገሮች አሉ። ታሸንፋለህ፣ ትሸንፋለህ። ትክክል ካጥሩ ሳትሆን ልታሸንፍ ትችላለህ። ጥሩም ሳትሆን ትሸንፋለህ። ጥሩም ሳትሆን ልታሸንፍ ትችላለና ብዙ የፉትቦል ውስጥ ነገሮች ውስጥ ብዙ ነገሮች አሉ። ግን ጥሩ አይደለም ተሸንፈናል። ያ ግን በሂደት መስተካከል የሚችል ነገር ይመስለኛል። ግን ሞር ዲፌንሲቭ ኦርጋናይዜሽናችን በትክክል ካደረግን የተሻለ ቲም መስራት ይቻላል ብዬ አስባለሁ። አሁን የማመሰግመው አሁን